ታላቁ ፍጥጫ በመካከለኛው ምስራቅ ተከሰተ። አሜሪካ ዛተች፤ ኢራን አስጠነቀቀች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኒውክሌር ጉዳይ በሚመለከት የሰነዘሩት ማስጠንቀቂያ መልእክት በመካከለኛው ምስራቅ እጅግ አስከፊ ውጥረት መፍጠሩ ተነግሯል። ሁሉንም ነገር በሰከንዶቹ ውስጥ ወደ አመድነት የሚቀይር ጦርነት ሊነሳ ይችላል እየተባለ ነው። በዚህ በኩል ደግሞ በየመን አማጽያን ላይ ዳግም እርምጃ ለመውሰድ እጅግ ከፍተኛ የተባለ ዝግጅት ማድረጓ ተሰምቷል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችን እንድትቆዩ በመጋበዝ ቤተሰቡን ይወዳጅ እያልን ወደ መረጃው እናሻግራችሁ። አሜሪካ በኢራን በሚደገፉ የውቲ አማጽያን ላይ የምታደርገው ጥቃት በቀጠለችበት ወቅትና በኒውክሌር መርሃ ግብር ከቴህራን ጋር ውጥረት ውስጥ በገባችበት በዚህ ወቅት ላይ ሁለተኛው የጦር አውሮፕላን ልካለች። ዓለም አቀፍ ውጥረት ከመካከለኛው ምስራቅ እስከ ግሪንላንድ ድረስ እየተካረረ መምጣቱ የሚታወቅ ነው። አሜሪካ ከኢራን ጋር ስምምነት ካልተደረገ ወታደራዊ እርምጃ ሊወስድ ይችላል የሚል አቋም ስታራመድ፣ ኢራን ደግሞ ሞክሯት እና አጸፋው እየከፋ ይሆናል ስትል ዛተች ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን አስጠንቅቀው ምነት ላይ ካልተደረሰ ኢራንን ከዚህ በፊት አይታው የማታውቀው የቦምብ ጥቃቶች እንደሚከተሏት አስጠንቅቋል። ቴራን በምላሹ የሚሳይል ኃይሏን በከፍተኛ ደረጃ እያጠናከረችና ና በተጠንቀቅ እንዲጠበቅ አድርጋለች። ምክንያቱም ደግሞ አንዳች እርምጃ ቢወሰድባት በተመሳሳይ አጸፋው መመለሷ የማይቀር ነው። በኢራን ላይ ስለሚፈጸመው ጥቃት አስመልክቶ ከወዲሁ የአሜሪካና የእስራኤል የጁኒፐር ኦይክ ልምምድ ኢራንን ለመምታት ዝግጁ የሆኑ ይመስላል። የኢራኑ ፕሬዚዳንት ማሱድ ፔስኬሽያን ከአሜሪካ ጋር ንም አይነት ቀጥተኛ ውይይት እንደማይኖር ተናግሯል። የኢራን ጠቅላይ መሪ አሜሪካ ለምትወስደው የትኛውም ጥቃት አጸፋ እንደሚወስዱ ቃል ገብቷል። የኢራን ከፍተኛ መሪ አሊ አልካሜኒያ ሀገራቸው ኢራን ላይ ጥቃት ከደረሰባቸው በምላሹ ጠንከር ያለ የበቀል እርምጃ እንወስዳለን ሲሉ ቃል ገብቷል። ይህ መግለጫ የዩናይትድ ስቴትስ እና የእስራኤል ዛቻን ተከትሎ በአካባቢው ያለውን ውጥረት የበለጠ አባብሷል። ይህ በእንዲህ እንዳለ የኢራን ከፍተኛ መሪ አማካሪ የሆኑት አሊ ላሪጋኒ ዋሽንግተን ቴራን ራሷን በሚገባ ለመከላከል የኒውክሌር ጦር መሳሪያ ወደ ማግኘት ልትገፋፋት እንደምትችል በመግለጽ ሀገራቸው እንደዚህ አይነት እርምጃ መውሰድ እንደማትፈልግ ግን አስረድቷል። አክሎም ላሪጋኒ ዋሽንግተን የተሳሳቱ እርምጃዎችን ለመውሰድ ካቀደች ራሳችንን ለመከላከል የኒውክሌር ጦር መሳሪያ ሳይቀር ለመያዝ እንድንንቀሳቀስ ያስገድደናል። ስለዚህ እኛ ይህንን ባንፈልገውም ወደዚህ እርምጃ የምትገፋፋን እሷ ትሆናለች ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጠቅላይ መሪ አያቶላ አሊ ካሜኒ ጋር አዲስ የኒውክሌር ስምምነት ሊደረግ በሚችልበት ሁኔታ ላይ ያደረጉት ንግግር ቀጥተኛ ወታደራዊ እርምጃን ለማስወገድ የሚደረግ ሙከራ ነው ሲሉ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ተናግረው ነበር። ሁሉንም ነገር በወታደራዊ መንገድ መፍታት አያስፈልገንም ሲሉ ዊትኮፍ ለፎክስ ኒውስ መግለጻቸው ይታወቃል። ለኢራን የምንሰጠው ምልክት በውይይት በዲፕሎማሲ ወደ ትክክለኛ ቦታ መድረስ ከቻልን ቁጭ ብለን እነይ ነው። ከቻልን ያንን ለማድረግ ተዘጋጅተናል። ካልቻልን ደግሞ አማራጩ ትልቅ አማራጭ አይደለም ሲሉ አክለዋል። የዊትኮፍ ይህ አስተያየት የተሰማው ትራምፕ በመጋቢት ሰባት ቀን በኢራን የኒውክሌር እንቅስቃሴ ላይ ለመነጋገር ትሄራን እምቢ ካለች ወታደራዊ እርምጃ ሊወሰድ እንደሚችል ለማስጠንቀቅ ደብዳቤ ለኢራን አመራር እንደላኩ ከተናገሩ በኋላ ነው። ነገር ግን በመካከለኛው ምስራቅ ሚዛን አስጠባቂ የምትባለው ኢራን የአሜሪካን ሀሳብ እንደማትቀበለውና አንዳች ሴራ እንዳለበት ገልጻ ነበር። በዚህም አሜሪካ ብስጭት ውስጥ ገብታ ቀጥተኛ ወታደራዊ እርምጃ እስከመውሰድ እንደምትደርስ ተናግራ ነበር። ኢራን ከጉልበተኛ ጋር እንደማትተባበር በመግለጽ አቀራረቡ በካሜኔ ተወግዟል። ትራምፕ እስራኤል በጋዛ ጦርነትን ከቀጠለች በኋላ በየመን ለሚኖሩት ሁቲዎች ኢራን የምታደርገውን ድጋፍ በመቃወም ቴህራንን አስፈራርተዋል። ባለፈው ሳምንት አሜሪካ በየመን ላይ ያደረገችውን ከፍተኛ የአየር ድብደባ ተከትሎ ቴህራንን የየመንን ሁቲዎች ለሚያደርሱት ማንኛውም ጥቃት ተጠያቂ እንደምትሆን ገልጸዋል። ኢራን ቡድኑን በገለልተኝነት እንደሚሰራ በመናገር የትራምፕ ዛቻ አጣጥሏል። ዋሽንግተን የግፊት ፖሊሷን እስካለወጠች ድረስ ከአሜሪካ ጋር መነጋገር የማይቻል ነው ሲሉ የኢራን ውጭ ጉዳይ ሚኒስቴር አባስ አርጋቺ እሁድ ለት ተናግሯል። ሐሙስ ለት ደብዳቤው በእርግጥ የበለጠ ስጋት እንደሆነና ቴራን በቅርቡ ምላሽ እንደምትሰጥ ገልጸዋል። ትራምፕ በአንድ ወገን የኢራን ስምምነት አሜሪካን ካስወጡ በኋላ ኢራን የዩራኒየም ማበልጸጓ እስከ 60 በመቶ ከፍ አድርጋለች። ይህ የአሜሪካና የኢራን ፍጥጫ እያደገ የሚመጣ ከሆነ በቀጠናው ሌላ አስፈሪ ጦርነት ሊቀሰቀስ እንደሚችል ተንታኞች ስጋታቸውን እየገለጹ ነው። አሜሪካ በየመን ሁቲዎች ላይ ያነጣጠረ የአየር ጥ ጥቃት መቀጠሏ ተሰማ። የዩናይትድ ስቴትስ ጦር በየመን የሁቲ አማጽያ ላይ ያነጣጠረ ተከታታይ የአየር ጥቃት በአንድ ጀንበር ፈጽሟል። የዩናይትድ ስቴትስ ጦር በየመን ኢላማዎች ላይ በመጋቢት አጋማሽ የጀመረውንና በደርዘን የሚቆጠሩ ሰዎችን የገደለበት የቦምብ ጥቃት ማክሰኞ ዕለት በዋና ከተማይቱ ሰንአ አቅራቢያ በሚገኝ አካባቢና በሰሜናዊ ሰአዳ ግዛት ላይ ጥቃቱን ፈጽሟል። የሁቲ ተባባሪ የሆነው አልማሲራ ቲቪ እንደዘገበው የዩናይትድ ስቴትስ ጦር በሰሜናዊ ሰአዳ ግዛት በሳዳ ከተማና በማጅዝና በአራ ወረዳዎች ላይ 15 የአየር ላይ ጥቃቶችን መፈጸሙን ዘግቧል። በሰናአ ግዛት በባብኒ ማታር አውራጃ የሚገኘው የናቢ ሹአይብ ተራራማ ጥቃት እንደደረሰባት ተዘግቧል። በሰው ሕይወት ላይ ስለደረሰ ጉዳት እስካሁን የተገለጸ ነገር የለም። ሁቲዎች እንዳስታወቁት የዩናይትድ ስቴትስ ጦር የአየር ላይ ጥቃት በየመን ከመጋቢት 15 ጀምሮ በወሰደው እርምጃ ቢያንስ 61 ሰዎች መሞታቸውን ተናግሯል። የዩናይትድ ስቴትስ ሴንትራል ኮማንድ ተዋጊ ጀቶች ሲነሱና ሚሳይሎቻቸውን ከአውሮፕላን አጓጓዦች ወጥተው ሲወጉ የሚያሳይ ሁለት ቪዲዮ ች በማህበራዊ ሚዲያ ላይ አጋርቷል። ሁቲዎች በማዕከላዊ የማሪብ ግዛት የነዳጅ እና የጋዛ ስፍራ ዩናይትድ ስቴትስ ሰራሽ የሆነ ኤምኪው ዘጠኝ የተሰኘ ሰው አልባ አውሮፕላኖች ማውደማቸውን አስታውቀዋል። እንደምናስታውሰው ኢራን፣ ሊባኖስ፣ ኢራቅ እና የመን በጋዛ ሰርጥ የሚገኙ ፍልስጤማውያንን በመደገፍ የእስራኤሉን አገዛዝ የወንጀል ጦርነት ለመክታት የጋራ የባህር ኃይል ልምምድ ጀምረዋል። የጋራ የጦር ልምምድ የጀመሩት ሐሙስ ሲሆን ከዓለም አቀፍ የቅዱስ ቀን ቀደም ብሎ በፋሪስ ባህረ ሰላጤ በማክራን የባህር ዳርቻና በኢራን ሰሜን እና በደቡባዊ ግዛት በሚገኙ የካስፒያን ባህር ነው። የኢራን የባህር ኃይል አዛዥ ሪር አድሚራል አሊሬዛ ታንጊሴሪ በልምምድ ላይ 3 ሺህ ከባድ እና ቀላል የጦር መርከቦች እየተሳተፉ ነው ብሏል። ልምምዱ በዋናነት የሀገሪቱን ግንባር የባህር ላይ አቅም ለማሳየት ብሎም ለእስራኤል መንግስት መልእክት ለማስተላለፍ ያለመ መሆኑንም አክለዋል። ታንጊስሪ እንዳሉት የባህር ኃይሎች የኢራን አብዮታዊ መሪ አያቶላ ሰይድ አሊ ካሜን መመሪያዎች በመከተል ባህሩን ለጽዮናውያን ወደ ሲዮል ይለውጣል እንዲሁም እስራኤልን ከዓለም ፊት ያስወግዳል ሲሉ ዝቷል። በብስ ላይ ብቻ አንዋጋም፣ እኛ በባህር ውስጥም ዝግጁ ነን። እናም የምታመልጡበት ምንም መንገድ አይኖራችሁም ሲሉ የጦር አዛዡ ለእስራኤል መንግስት መልእክት አስተላልፏል። ይህ ሁኔታ ደግሞ አሜሪካን በእጅጉ ያበሳጨ መሆኑም አንዳንድ ተንታኞች እየገለጹ ናቸው። አሜሪካ በየመን በፈጸመችው ጥቃት ሶስት ሰዎች መገደል መገደላቸው ታውቋል። ይህ የአሜሪካ ጥቃት በኢራን በሚደገፉት የየመን ሀውቲዎች ላይ ያነጣጠረ መሆኑ ታውቋል። ጥቃቶቹ የተፈጸሙት በሆዳዴ የውሃ መሰረተ ልማት እንዲሁም በሰሜን ምዕራብ ሀጃህ ክልል ውስጥ መሆኑም ተነግሯል። የየመን ሁቲስ በምዕራብ ሆዳዴ ከተማ ላይ በደረሰው ጥቃት ሶስት ሰዎች መሞታቸውንና ሁለት መቁሰላቸውን የጤና ጥበቃ ሚኒስቴር ማክሰኞ እለት አስታውቋል። የሀውቲ የጤና ጥበቃ ሚኒስቴር ቃል አቀባይ አኔስ አላስባሂ በበኩላቸው በሆዳዴ ግዛት ማንሱሪያ አውራጃ የሚገኘውን የውሃ አስተዳደር ህንፃ ላይ ያነጣጠረው የአሜሪካ ጥቃት ምላሽ እንደሚሰጠውና በጥቃቱ ዜጎቻቸው እንደተጎዱ ተናግሯል። በሰሜን የአማጺ ቡድኑ ጠንካራ ይዞታ በሆነው ሰአዳ ላይም እጅግ ከፍተኛ የተባለ ውድመት ደርሷል። በእርግጥ ዩናይትድ ስቴትስ እነዚህን ጥቃቶች መፈጸሟን እስካሁን በይፋ አላረጋገጠችም። ይህ የየመኑ አማጺ ቡድን በቀይ ባህርና በኤደን ባህረ ሰላጤ እንዲሁም በእስራኤል ግዛት የሚያልፉ መርከቦችን ኢላማ ያደረገ ሲሆን የጋዛ ጦርነት ከተቀሰቀሰ ጊዜ አንስቶ እስከ ጥር የተኩስ አቁም ስምምነት ድረስ ከፍልስጤማውያን ጋር አጋር እንደሆነ ቀጥሏል ተቀጥሏል ። እንደሚታወሰው የእስራኤል መንግስት ከሐማስ ጋር የተደረገውን የተኩስ አቁም ስምምነት የመጀመሪያ ምዕራፍ በመጠናቀቁ ምክንያት ማንኛውም የሰብአዊ እርዳታ ወደ ጋዛ እንዳይገባ ግዶ ነበር። እስራኤል ታጋቾቹ እስካልተለቀቁ ድረስ የተኩስ አቁም ስምምነት አትፈቅድም። ሐማስ በእንቢተኝነቱ ከቀጠለ ተጨማሪ እርምጃ ይኖራል። የሐማስ ቃል አቀባይ ኔታንያሁ እርዳታ ወደ ጋዛ መግባቱን ለማቆም መወሰናቸው የእስራኤል ወረራ አስቀያሚ ገጽታ ያሳያል። የአለም አቀፍ ማህበረሰብ የእስራኤል መንግስት ህዝባችንን ማስራቡን እንዲያቆም ግፊት ማድረጋ አለበት ሲሉ አስጠንቅቀው ነበር። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ